ሰላም ሰላም፣ ውዴ ቲቪ ቤተሰቦች እንዲሁም አዲስዎች እንኳን ወደ እኔና ቻናል በሰላም መጣችው። ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ላሳያችሁ የፈለግኩት በእኔ ቤት የኮበል ዳቦ አሰራር ነው። አብራችሁ ይቆዩ። እዚ ጋር የኮበል ዳቦችንን የምንጋግርበትን ግብአቶች በሙሉ እዚ ጋር አዘጋጅቻለሁ ማለት ነው። እርሾ አዘጋጅቻለሁ። እዚ ጋር ነጭ አዝሙድ አለኝ። ጥቁር አዝሙድ ድንብላል ዘይት፣ ጨው፣ እዚህ ጋር ደግሞ ስኳር ነው ያዘጋጀሁት። እዚህ ጋር ቤኪንግ ፓውደር አለ። እዚህ ጋር ዱቄት አለ። እኔ የተጠቀምኩት ዱቄት ማንኛውም ሱቅ ላይ የሚገኝ ዱቄት ነው። የተጠቀምኩትም አንድ ተኩል የሚሆን ነው። እሱን ቆንጆ አድርጌ ደጋግሜ ነፍቼዋለሁ ማለት ነው። እዚህ ጋር ደግሞ በጆጉ ለብ ያለ ውሃ፣ ለሰስ ያለ ማለት ነው። እሱን ተጠቀማለሁ። እዚህ ጋር ሊጡን ሊያቦካል የሚችል ጎድጎድ ያለ ሳህን አዘጋጅቻለሁ። ከስር ያው ያደረግኩት ጨርቁን እንዳይንሸራተትብኝ ነው ሳቦካ። በቅድሚያ እዚህ ጋር የማደርገው እርሾ ነው ማለት ነው። እርሾችንን እናደርጋለን። እኔ የተጠቀምኩት አምስት የቡና ማንኪያ ወይንም ደግሞ አንድ ተኩል የሚሆን የሾርባ ማንኪያ ነው ማለት ነው። ቀጥለን ደግሞ የምንጨምረው ስኳር ነው። ስኳር የተጠቀምኩት 85 ሚሊ ሊትር ነው የተጠቀምኩት ወይንም አንድ ሶስተኛውን ካፕ ማለት ነው። በእሱ ሙሉ አንድ ስኳር አደርጋለሁ። ግማሽ የሻይ ማንኪያ የሚሆን እጨው ተጠቅሜ ያለው ማለት ነው። እንዲሁም ደግሞ ለድ ያለውሆ ነው የምጨምርበት። እነዚህን አንድ ላይ በደንብ እናዋህዳቸውና እንዲነሳ የተወሰነ ደቂቃ እንሰጠዋለን ማለት ነው። እንደዚህ እርሾችንን በሞቀ ውሀ የተወሰነ ደቂቃ ማቆየታችን ወይንም እንደዚህ አዋህደን ማቆየታችን ጥቅሙ እርሾችንን መስራት አለመስራቱን መስራቱን ቼክ ለማድረግ ነው። እርግጠኛ ከሆናችሁ ግን ዝም ብላችሁም ሳታቆዩ ማውካት ትችላላችሁ ማለት ነው። እዚህ ጋር የሸፈነውም እርሾ ከ15 ደቂቃ በኋላ ልክ እንደዚህ ሆኖ ተነስቷል ማለት ነው። አሁን ደግሞ የምንጨምረው እዚህ ጋር ያዘጋጀ ያዘጋጀነውን የዳቦ ቅመሞችን ነው ማለት ነው። በቅድሚያ እዚህ ጋር የጨመርኩት ነጭ አዝሙድ ነው። ነጭ አዝሙድ ግማሽ የሻይ ማንኪያ ይሆናል። እንዲሁም ድንብላሉ ግማሽ የሻይ ማንኪያ የሚሆን ነው ማለት ነው። ጥቁር አዝሙዱ ደግሞ አንድ አራተኛ የሚሆን የሻይ ማንኪያ የጨመርኩት ማለት ነው። እነዚህ አንድ ላይ አድርገን ከዘይቱን ዘይት እንጨምራለን። ዘይት የጨመርኩት ደግሞ እዚህ ጋር ግማሽ ካፕ ወይም መቶ ሀያ ሚሊ ሜትር ነው ማለት ነው። እሱን ደግሞ አንድ ላይ በደንብ እንደዚህ እናዋህደዋለን ልክ እንደዚህ በደንብ ቆንጆ አድርገን ካዋህድ ነው በኋላ አሁን የምንጨምረው ዱቄት ነው ማለት ነው ዱቄት የጨመርኩት ነፍቼ ቆንጆ አድርጌ ደጋግሜ ነፍቼዋለሁ ማለት ነው ስለዚህ ቀጥታ ነው የምጨምረው ዱቄታችን እንደዚህ ከጨመርን በኋላ አሁን ደግሞ የምጨምረው ፓውደር ነው ፓውደር እጨምራለሁ ማለት ነው በአጠቃላይ እንደዚህ እጃችንን በደንብ በንጹህ ስለታጠብነ በእጃችን በደንብ የምናቦከው ማለት ነው። እንደዚህ ትንሽ ደረቅ ስላለብን አሁንም ትንሽ ለብ ያለውን ውሃ እየጨመርን እያየን ነው የምናደርገው ማለት ነው። እንዳይቀጥንብንም እንዳይወፍርም በጣም ደግሞ በዚህ አጋጣሚ ለመጀመሪያ ጊዜ ወደ እኔና ቻናል የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ከጎን የዶሏ ምልክት በመጫን አዲስ ቪዲዮ ስሰራ ወደ እናንተ ይመጣል ማለት ነው። ለነባሮች ደግሞ ስለምትከታተሉኝ ከልብ ከልብ አመሰግናለሁ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ ላይክ አድርጉልኝ። ልክ እንደዚህ አድርገን በደንብ ቆንጆ አድርገን ካቦካን በኋላ ከላዩ ላይ ዘይት ትንሽ እንጨምርበታለን ማለት ነው። ያው የምናደርግበትም ጨርቅ ላይ አይጣበቅም፣ ኋላም ደግሞ ስናነሳው ቆንጆ ሆኖ ይነሳልናል ማለት ነው። ቆንጆ አድርጌ ነው ያቦካሁትኝ። እስኪነሳ ደግሞ የተወሰነ ደቂቃ እንጠብቃለን። ያቦካ ነው ምሊጥ። እንደዚህ ከሰላሳ ደቂቃ በኋላ ዳብል ሁኖ ተነስቷል ማለት ነው። ወይንም ሁለት እጥፍ ሁኖ ተነስቷል፣ በደንብ ተነስቷል ማለት ነው። እርሾውም ቆንጆ ስለሆነ እሱን አሁን እንመልሰዋለን ማለት ነው። እዚህ ጋር የተወሰነ ትንሽዬ ዘይት እናዘጋጃለን። በመሃል እጃችን እንዳይጣበቅ በእጃችን እያስነካን እንድናበለብለው ነው ማለት ነው። ፓትራችንንም እንደዚህ ዘይት እንቀባለን እንዳይጣበቅብን በተቻለ መጠን እንደዚህ ስናድቦ ብለው ወይም ኮበሉን ስንሰራው እኩል ሳይዝ ቢሆን ቆንጆ ነው ማለት ነው። በጣም ደግሞ ባና ተልቀው ለመብላት የሚመቻልኝ ስለዚህ፣ መካከለኛ እያደረግኩ እንደዚህ ነው ስጠቀልለው። እንደዚህ ወደ ውስጥ ነው ማለት ነው ማደርገው። ላይኛው ቆንጆ ይሆናል ማለት ነው። ልክ እንደዚህ ወደ ውስጥ ነው ማደርገው። እንደዚህ የሚጣበቅባችሁ ከሆነ ዘይት ትንሽዬ እጃችሁን እያስነካችሁ ነው እንትን ማለት የምታደርጉት ማለት ነው። ልክ በዚህ መልክ ሁሉንም አድበል ብለን ከጨረስን በኋላ ላዩን ትንሽ እያመድ እንዳይመስል ዘይት እንቀባዋለን ማለት ነው። እሱን ዘይቱን እንደዚህ በደንብ ሁሉ ቦታ ላይ ጎኑንም እንዲዳረስ አድርገን ከቀባ ነው በኋላ አሁን ደግሞ የምንጨምረው ሰሊጥና ጥቁር አዝሙድ ያልተፈጨነው ማለት ነው። ሰሊጡም ያልተፈጨ ነው። እዚህ ጋር በዘይቱ ምትክ ውሃን ማርከፍከፍ ይቻላል ማለት ነው። ንጹህ ውሃ ማከፍ ከፈን መጠቀም እንችላለን። እሱም ለስላሳ ያደርገዋል። ሰሊጡን ሰሊጡንና ጥቁር አዝሙዱን እንደዚህ እንዳማራጭ ነው አለ መጠቀምም ይቻላልኝ፣ ግን ያው ጣዕሙም ቆንጆ ነው፣ ውበቱም ደስ ይላልኝ ማለት ነው። እንደዚህ እያድበለበልኩኝ ኦብኔን ለአምስት ደቂቃ ሙጨዋለሁ፣ ከላይ ከላይም ከታችም ማለት ነው። አሁን ደግሞ ወደ ኦቨኑ ነው የምንከተው። በ200 ዲግሪ ለ40 ደቂቃ ነው የምናቆየው ማለት ነው። ይህን የመሰለ ቆንጆ የሆነ ኮበል ዳቦ ተጋግሯል ማለት ነው። ይህን ኮበል ዳቦ ለተለያዩ ነገሮች ማድረግ ይቻላል። ለበርገርም፣ ለብዙ ነገር መሆን ይችላል። ለሳንዱችም ሰርታችሁ ሞክሩት። በጣም ቀላልና ቆንጆ አማራጭ ነው ማለት ነው። ስለተከታተላችሁኝ ደግሞ ከልብ ከልብ አመሰግናለው። እንዲሁም ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ደግሞ ሰላሙን ሁሉም መኝላችኋለው። ቻው